ያደረሰዎት ብያለሁ። ርዕሰ ደብር መርሃ ጽድቅ ገብረ እግዚአብሔር እንኳን አደረሰዎት። እንኳን አብሮ አደረሰን። ያው ዛሬ ገና ነው። ቀደም ብሎ ደግሞ እዚህ ፕሮግራም ላይ ቀብር አስፈጻሚና እንዲሁ ሰርግ የሚያስፈጽሙ ሁለት ሰዎችን አንስተን ነበር። ቀብርን ቀብር ያነሳዋል ብለን እርስዎ ወደ ቀብሮ ካመሩ በኋላ ነው የተነሱ የሚባለው ወሬ ሰማን። እውነት ነው ነገሩ? እውነት ነው እንግዲህ ነገሩ በመነሻነት ምን ይመስላችኋል፣ ትምህርት ቤት ስንቀመጥ ስንማር ማለት ነው፣ ጓደኞች አሉን። የእኔ ደግሞ ጓደኛ ከዚሁ አብረን አድገን አብረን ትምህርት ጀምረን እዚህ ሀገር ስንኖር ያ ጓደኛ የታማሚ ሆነ ያማው ጀመር። በጣም ሲያማው አንድ ታላቅ ሰውዬ አሉ አባ አረጋዊ ይባላሉ። ይዘኸውና ድርሳን እየደገምን እናጠምቀዋለን። ገጠር ቤተ ክርስቲያን ነው እሳቸው ያሉ። ድርሳን እያጠመቁ እያለ በመካከል ከዚያ ሲማር የነበረ የዚያው ሀገር ተወላጅ ወደ ሀገሩ ሄደ። ወደ ዘመዶቹ ሲሄድ ተስቦ ይዞ ይመጣል። ይሄ ተስቦ የሚባል ተላላፊ ነው፣ በጣም አደገኛ ነው። እና መጣ። ሲመጣ ራሴን አመመኝ፣ ያመኛል እያለ እንደ ቢተኛ ጀመር። ከዚያ በኋላ እሱን ህመምተኛውን አጠምቅ ጀመር። እኔ ደግሞ ሳጠምቅ ያ በሽታ እኔን ያዘኝ፣ እኔ ላይ ጸና። እንዲያው ከዚያ ሁሉ የምነግራችሁ በፊት ለፊት እየታመኝ እንደ አመሻሽ ሲሆን ብቻ ይመጣል፣ ይታየኛል፣ ይመጣል። መደብ የሚባል ነገር አለ፣ እንደ መደብ አለው እሱ መደቡ ላይ ይቀመጣል። እኔ መደቡ ስር ነው የተኛሁት የተዘጋጀ ትልቅ ድንጋይ አለ በሁለት እጁ እያነሳ ጭንቅላት እና ይህ ቀጠቅጠኝ የዚህን ጊዜ እንግዲህ ለእኔ በቃ ለካ እየተነሳው ኧረ ያዙልኝ ይኸው እኔ ሁለት እጁን ይዛለው በምንም አይነት አላሸንፈው እሱ ነው የሚያሸንፈኝ ያዙልኝ ይላሉ የዚህን ጊዜ እነሱ በኋላ ተዳንኩ በላይ ነው የሚነግሩኝ እንጂ ሁለት የዚህን ጊዜ ተነስቼ ተሱ ጋር ስታገል እነሱ ደግሞ እኔ እንዳል እንዲያው በርር የታገሎት ነገር ምንድን ነው ሰው ነው፣ እንደ ሰው በሰው አካል በሰው አካል ሞት መጥቷ በሽታ የበሽታ ወገን ሁሉ ሰይጣን ነው፣ የዚያ ወገን ነው። እንግዲህ ሌላ እኔ ምንም ሌላ ነው፣ እየተደከመ መጣ፣ መብላትም ይቀራል። በኋላ የዚህን ጊዜ ጠዋት ነው የሚሉ እኔ አላውቅም። የዚህን ጊዜ እዳከምባቸዋለሁ በጠዋት ሞትክ ነው የሚሉ ከዚያ በኋላ በምሞትበት ጊዜ አላየውም። የት እንደሚወስደኝም አላውቀውም። እምኔ ላይም እንደሚይዘኝም አላውቅም። በዚያን ጊዜ አንድ ቀን ተውሏል ማለት ነው። እንግዲህ አንድ ቀን ሲዋል ሁሉም ነገር ተዘጋጅቷል፣ ጉድጓዱ፣ ማናቸውም። ከዚያ በኋላ ቤት የሚያህል ድንጋይ ቋጥኝ ድንጋይ ያለ፣ እዚያ ላይ ቁጭ ያለ ሰው አለ። እዚያ ፊት ለፊት እንዲያው ከችላለሁ። ጠይም ነው። መለስ ብሎ አየኝ፣ አየሁት። ተኔ ጋር ያለውን አላውቅም። ማናምጣለህ ሲል ነው የምሰማው፣ አነጋገሩን ነው የምሰማው። ማናምጣለህ ይህን መልስ እዚያው አመጣህበት መልስ ይለዋል። በዚህ ጊዜ እዚያ መካከል አነስተኛ ከተማን የሚያለብስ ትልቅ ወርካ ይመስለኛል፣ እንደ ወርካ ነው ዛፉ። ፍሬው ግን በቅጠሉ ልክ ነው። ሁሉም ቀይ ይነዋል። ወቡ ጩኸቱ ይላል። ከዚያ በኋላ ያንን አየሁ። ከዚያ በኋላ ይህንን ተተነጋገረ በኋላ አላውቀውም። ባፉ ሙሉ የሚያኝከው ነገር ያለ ይመስለኛል። መጥቶ በአፌ እንደው አፌን ከፍቶ በአፌ ሙሉ ሲተፋብኝ የዚህን ጊዜ ብድግ አልክ ነው የሚሉት። እነሱ ናቸው የሚነግሩኝ። ብድግ አልክ። ተዚያ በኋላ እነሱም ደስታ ይሆናል። አፌ ውስጥ ተፋው እንግዲህ ህይወቴን ሊመልሱ ይሁን እንግዲህ አላውቀውም። መልስ ነው የተባለው የታዘዘው እንጂ ሌላ ምንም ታሪክ አላውቅም። ተዚያ በኋላ ስድን የተዘጋጀው ነገር ሁሉ እንግዲህ ሳያዘጋጁም አይቀሩ እዚያው ያሉት እንግዲህ መግነዝ ይኑር አይኑር አላውቅም እንግዲህ ይህንን አየሁ። ከዚያ በኋላ ቅድም ከእኔ ቀደም ብለው የተናገሩትን አንድ ነገር ማስታወስ ከሞት በኋላ ሰርግ አለ የሚለውንም እንዴት አገናዝበው አገናኙኝ ብዬ ይህንን ገረም ብሎኛል። ሰርግ ያለ ይመስሎታል እንዴ ከሞት በኋላ አለ። ምስክሩ ነኛ። እኔ እኮ አግብቻለሁ፣ ዘጠኝ ልጅ ወልጃለሁ። ለዚህማን ምስክር ለሆን ነው የቀረብኩት። ይህን ለመመስከርን እንጂ ሌላውን ያደረገው ፈጣሪ አምላክ ያደረገውን ምንም። ብዙ ሰዎች ከሞት በኋላ ያለ ነገር ያሳስባቸዋል። እርሶ ሰዎች ሙተው ነበር ካሉት በኋላ ያለውን ነገር አይተዋል ና ከሕይወትና ከሞት የቱ ይሻላል? ዋዮ የሚሻለውማ በሕይወት ብዙ ጊዜ መኖር አስጸያፊ ነው። ያጎሳቁላል ብዙ፣ ወደ ልጅነት ታሪክ ይመልሳል። ሞት መኖሩን እወዳለሁ፣ ጥሩ ነው አለ፣ ተፈጥሯል። አዳም ሲፈጠር አብሮ ነው የተፈጠረ። መሬት ተመሬት አፈር አንስቶ ሲሰራው ወደ መሬትነትህ ትመለሳለህ የሚለው ነገር አለ። ይሄ የማይቀር ነው ተናግረውታል። ቅድም ከኔ በፊት የተናገሩቱ የማይቀር መሆኑን አረጋግጠው ተናግረዋል። እኔ ደግሞ የማውቀው ነገር ስለሌለኝ ይቺኑ ብቻ ነው ማውቀው። ይቺኑ ተረከቡኝ፣ ይበቃኛል። በጣም እናመሰግናለን። የተከብራችሁ ተመልካቾቻችን ርዕሰ ደብር መርሃ ፅድቅ ገብረ እግዚአብሔርን እጅግ አድርገን እናመሰግናለን። እባካችሁ ወደ መቀመጫቸው መልስልኝ።